ይሁላችሁ ጋይስ መጀመሪያ አካም ጅርቱ ዩቲብ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ እንግዲህ ተመልሰናል መተናል። የኢሬቻ ባል ዛሬ አይደለም። እሬቻ ባል ኦኬ፣ ኦኬ፣ ኦኬ።

ኦኬ ብቻ ጋይስ አሁን ጉዞ ወደ ስካይላይት ነው የምንሄደው። ጋይስ ባለፈው እንግዲህ ወንጪ ስንሄድ ራቼ ኢንቫይት አድርገው ነበረ። ከፈለጋችሁ ስካይላይትን መታችሁ እሪቻ ከኛ ጋር ማክበርና ቫይቡን ማየት ትችላላችሁ ስላላል። አሁን ጉዞ ወዴት ነው? ከሀሮን ጋር ወደ ስካይላይት የወራ ንቻ። ብቻ ጋይስ እናቴ ትሙት እ ቲሸሚዝ ደግሞ ይዘው ክራር አለበረችም የዛኔ ገስቶልን ገስቼለት፣ ለኔ ብቻ ነው እንዴ ገስቶልን። እና ጋይስ ብቻ የባለፈው የፍራይዴስ ምርቃት ጊዜ ያደረኩት ሸሚዝ ነው፣ ጥቁር ሸሚዝ እና ያ ብቻ። ቪዲዮን ከመጀመራችን በፊት ዶንት ፎርጌት ቱ ላይክ ሼር እና ሰብስክራይብ ያድርጉን።

ያገኘውን መቅረጽ ጋይስ ባይዘው መንገዱ ማለት ነው። ያው በቃ ለነገሩ ሲጀመር ሁሌ አመት በዓል ነው የሚመስለው። ባንዲራው ነው አንተ

ማንኛውም ጋይ አሁን ከራይድ ወርደን ወደ ምግብ ቤት ፍለጋ የስካይላይት ትንሽ የጠጠር የሚል ስለሚመስል በጀት የለንም። ሰው አሁን የት ነው የምንሄድ? ያለ ነው።

እንግዲህ ከሬስቶራንት ወተን ምግባችንን በልተን አሁን ስካይላይት ሆቴል እየገባን ነው። ሪችሪች ይሸጣል። ሪችሪች ጋይስ አሁን ውስጥ ገብተናል። ካሜራ የመጣ ስለሆነ ካፌ ጉጭላ አቶ ራቼ አምባሳደር ራቼ እና አሁን ገብተናል። እስቲ ድባቡን ገና ውስጥ ገና ነው ነው የምላችሁ ለምድሮ ሴቶቹ ጋር የቆሙ

ፍራይዴና ብፌ ደግሞ ሁሌ ብፌ አጠገብ ናቸው። ሁሌ ብፌ አጠገብ እንግዲህ ጋይስ፣ ስካይላይት እንደሚያክል ሆቴል ውስጥ ግን ፓፒ እስቲል ያለ ኢንተርኔት ጌም ቢሆን ከአንዲት ክራሽ እጫወታለሁ ነው እያለ ያለው።

በጣም ደከመን። ሲቀጥል ደግሞ ኔትወርክ የለም፣ ውስጥ እንዳንጠቀም ትንሽ ነፋስ ለመቀበል ወጣ ነው። ኑ እየተባለ ነው። ጋይስ ኑ ኑ። ሲቹዌሽን የፈጠን ዋናው ማንሳትም አረና ግርግር ሳይመጣ በአሁኑ ቢነሳስ ነው። ወይኔ! እሺ፣ እየመጣን እየመጣን። አይ ቲክቶክ ትሰሪያለሽ እዚህ ጋር የሚዞረው ምግብ የለም፣ አልተጀመረም

የወላችሁ ጋይስ መጀመሪያ ሰልፍ ላይ ያሉት ሰዓቱ ደረሰ። የእንጀራውና

የት ነው? ተባል አስወጡት። እንዲህ ኧረ፣ ቢስሚል። እሺ፣ አሁን ደግሞ እዚህ ግቡ እየተባለ ነው።

አይ ጀመው በቃ አብሽርሽ። አይ አሁን መሽቷል። ከለሊቱ አምስት ሰዓት ተኩል በሉት እና በዚህ ሰዓት ደግሞ ራይድ ወደዛ ለማግኘት ትንሽ ጠጠር ይላል ሰው በጊዜ ወደ ቤት መሄድ አለብን። እና አሁን ደግሞ ወይኔ ሲያስፈራ በቦሌ ነው፣ አሁን ጨለማ ነው። እና ብቻ ጋይስ ይህ ቪዲዮ ከተመቻችሁ ምን ማድረግ አለባቸው? ላይክ አድርጉ፣ ሰብስክራይብ አድርጉ። ስስኪ አሁን 2600 ሰብስክራይብ ያላደረግ ሰው እንደሚያደርግ እርግጠኛ ነኝ። ያሳ የመቻችሁ